ሰላም ጤና ይስጥልኝ። ውድና የተከበራችሁ ይኒ ቻናል ተከታታይ ሰላማችሁ ይብዛልኝ። በያላችሁበት ይህንን ቪዲዮ ላይክ ሼር አድርጋችሁ ለብሩኬና ለሀይሚዬ አድርሱልኝ። በጣም ወሳኝ የሆነ ነገር ነው። ነገር ግን እኔም ሜንሽን አደርጋችኋለኝ። ያው ብሩኬ ጠፍቷል። ነገር ግን ያው እስቲ ዛሬ ተስፋለን እንደሚመጣ ግን አንድ የሆነ አዲስ ነገር ሰምቻለሁ ስለ ብሩኬ ይሄ ነገር ምን ያክል እኔ በጣም ነው ያሳዘነኝ ማለት ነው። ማለት ያሳዘነኝ እንደ እንደነዚህ አይነቶቹ ኮተታሞች ያው እነሱ ሚስጥር ነው ያወጡት ሚስጥር ተብሎ የተነገራቸውን ስለሱ ምነግራችሁ ይኖራል። በቅድሚያ ግን እኔ ለሀይሚ መልክታለኝ። ሀይሚዬ ትናንትና በተደረገው ነገር ስጦታውን ስለተቀበልሽ ብዙ ሰው ተናዶብሻል። ያው እኔም ተናድጃ አለኝ። ነገር ግን እንደው ከቻልሽ እንደው ብትመልሽው ጥሩ ነው። ስጦታው አይመለስም ግን፣ በቃ አያስፈልገኝም እኔ ከአንተ ስጦታ ምናም ብለሽ ለዳኒ ብትመልሽለት ስጦታውን፣ እንደኔ በጣም አሪፍ ነው። ይሄ ክብርሽን የሚነካ ነገር ነው። እዚ ጋር ደግሞ ቤተሰብ ኦዲየንስንም ልታከብሪ ግድ ይልሻል። ኦዲየንስ ካልተመቸውና አስፈላጊ ካልሆነ በቃ መቅረት አለበት። ሌላው ነገር ደግሞ ሀይሚ ወራዳ ነሽ፣ እንዴት ስጦታ ትቀበያለሽ ከዳኒ ለምትሉት ማለት ነው። የዳኒ ፍቅረኛ ያቺ ሶሲ ተብዮ አልወረደችም እንዲ? ሀይሚ እኮ አልጋ ላይ አልተገኘችም፣ ምድረ ልክስክስ ከዳኒ ጋር እኮ ሀይሚ አልጋ ላይ እኮ አልተገኘችም። ምድር ነው እናንተ አፋችሁን የምትከፍቱት ምድረ ክፍታፍ ይሄ እንትን ምግብ የቀደደውን አፋችሁን እየመጣችሁ አትክፈቱባት። አልጋ ላይ አልተገኘችም። በአክብሮት በዓለም ላይ ሁሉ ውድ ነገሮች ለአንቺ ይገባሻል፣ አንዱም ውድ ስጦታ ይሄ መስቀል ነው ብሎ ሰጣት ዳኒ። ሰው ደግሞ አክብራ ተቃበለች። ምን ሆናችሁ ነው ስጦታ ጊፍትን የሰጣት ይገባሻል፣ ይሄ ለአንቺ ብሎ ጊፍት ሰጣት። ግን ስትዝረከረ ካልጋ ላይ ምናምን ነገር እንደ ሶሲ አልተገኘችም። እና ይሄንን ነገር እያሰባችሁ አውሩ፣ ስታወሩ ማለት ነው። ነገር ግን ሀይሚዬ ደግሞ አልፈልግም ብለሽ መልሽለት። አንደኛዋማ ልቅምቅም ሀይሚ ትገደል ብላ እዛጋ ጥፋ፣ እንዲ ጨጓሬን እንደላጠችው ማለት ነው። ምነው ነው የመግደል ሱስ አለብሽ እንዴ? ሃይሚ እናንቺ ሴት ናት። ሴትም እህት ሊኖርሽ ይችላል። እህትሽን ግደይና አሳየን እና ከዛ ለቀጣዩን እንወስንበታለሁኝ። አንቺ እህትሽ እንግዴይና አሳየን። አረመኔ፣ እንደእናንተ አይነቱ ችጋራም፣ ሁልጊዜ የማይገባችሁ ማለት ነው። ሃይሚን ለማሸማቀቅ አትጋጋጡ። ሀይሚየን እንወዳታለን በጣም ነው የምንወዳት። ጅግና ሴት ናት። የምታደርገውን ነገር ታውቃለች። ሌላው ነገር ደግሞ አክብሮት ስላላት ነው ለዳንያን ስጦታ የተቀበለችው እንጂ መቀበልም ፈልጋ አይደለም። ሶ ስላከበረችው ተቀበለችው ኖርማል ነገር ነው። በቃ አለቅ። አታካብዱት፣ ዛጋ ማለት ነው። ወሬ አታንዛዙብን። ሌላው አዲስ ነገር ስለ ብሩኬ ሰሞቱኝ። ብሩኬ ከሴት ጋ ሊመጣ ነው ብለው ሰሌማና ዋንዳይ ላይብ ላይ ትናንትና አውርተዋል። ከሴት ጋ እንደሚመጣ ነግሮናለኛ በፕራይቬት ብለው አውርተዋል። እንግዲህ ቡራዬ ደግሞ ለእንደነዚያ አይነት ኮተታሞች ማድረግ የፈለግከውን ነገር አትናገር። ማድረግ ካለብህ በዝምታና በቃ በዝምታ አድርግ። ይሄንን ነው ልልህ የምፈልገው አንተ የዋህነ በእርግጥ እነዚህ ልጆችም ፈጥረው አውርቶ ሊሆን ይችላል፣ ያንተን ስም ለማጥፋት። ነገር ግን ይቺ ዋንዳ የምትባል እና ሴሊማ የሚባሉ ቀዳዳ ናቸው። ወሬ ምስጥር አይደብቁም። ለእንደነዚ አይነት ቀዳዳ ሰዎች ደግሞ አንተ ምንም ነገርም ቢሆን ማውራት የለብም። ከሴት ጋ እንደሚመጣ ነግሮናል እና ከሴት ጋ ሊመጣ ነው ብለው አውርተዋል። እንግዲህ መብቱ ነው። ማንም ሰው የፈለገውን ነገር የማድረግ መብት አለው። መብቱ ነው። እሱ የራሴን ሕይወት እንግዲህ አስተካከላለሁ የራሴን ስለ ራሴ ሕይወት አስባለሁ ብሎ ነው መጨረሻ ላይ እየተናገረው አይደለም። ስለዚህ ማንም ሰው እንደ ስልክ እንጨት ተገትረ ቅር አይባልም። ነገር ግን እኔ አንድ ነገር መናገር እፈልጋለሁ። ቡራዬ አንተና ሀይሚ መቼም እንደማትለያዩ እናውቃለን። በዚህ ሙሉ እምነት ያለን ሰዎች አለን። እኔ ለዛ ነው በኮንፊደንስ ሆኜ የማዋራው እንደማትለያዩ እርግጠኛ ስለሆንኩኝ እንደ የኔ ቅዱስ ሚካኤል የትሄዱ ነው እናንተ የምትለያዩ ያሳዩት እውነት አራት ልጆችን ወልዳችሁ ሳና ያረ በጨራሽ የማይደረግ ነገር ነው ነገር ግን እና አንተና ሀይምዬ እንድትቀጥሉ ስለማይፈልጉ እንደነ ዋንድ አይነቶቹ ኮተታሞች እየወጡ ስምህን እያጠፉ ነው ስለዚህ ስምህን አስጠብቅ ማለት ይፈልጋለሁ ወንድሜ አቃለውን እተማመንብሃለሁ አታዋራቸውም ፈጥረውም ሊዋሩ ስለሚችሉ አንድ ቀንም ቢሆን የሆነ ቦታ ላይ ከነሱ ጋር ካወራህ አመት ያክል ነው የሚያወሩት ማለት ነው። ይሄንን የሚያደርጉት ለምንድን ነው? የሃይሚን እህቶች እዛ ጋር ያስቀየሙ መስሏቸው፣ የሃይሚ እህቶችን ያስከፉ መስሏቸው፣ ሃይሚን የጎዱ መስሏቸው፣ ብሩኬ ኮ እንደዚህ ብሎናል ይላሉ። ላይ ብላ መተው ማለት ነው። ብሩኬ ኮ እንደዚህ ሊያደርግ ነው። ብሩኬ በመቸለታ ነው ደግሞ ብሩኬ ከዳኒጋ የሰራችውን ቪዲዮ ሸር አላደርግም ብሎ ነግሮናል ብለው አወሩ። ስምህን ስምህን እንዴት እንደሚያበላሹት ሶ ቡራዬ በማንኛውም ቦታ መገኘት የለብም። ና ግሩብ ሲሉ ኖ ይህ አይመጥ ነኝ በላቸው። ግሩብ ጎትተው ሲያስገቡ ሌፍት አለቀ። ስንት ወርቅ የሆኑ እህቶች አሉ። እንደነዚህ አይነቶቹ ግን ዝተቶች፣ አሳልፈው ለሚሰጡ ዝተቶች ጋር መገኘት የለብም እኔ አልቀየምህም። የዋህነህ እረዳሃለውኝ ቅነክ አዛኝ ነክ ሰው አክባሪ ነክ ቡራዬ ነገር ግን የምትገኝበትን ቦታ ደግሞ ማስተካከል አለብህ። ይሄ ነው የኔ ወሳኝ መልእክቴ። ሴትዮዋ ደግሞ የምትመጣዋ ጠንፌ ደግሞ ገደል እንከታታለን ከአንተ ጋር የምትመጣዋን ማለት ነው። ከወዲሁ እንገረ ብዬ ነው ቡራዬ። የኔ ደስ አይለኝም። ይሄ ከሀይሚ ውጪ የምትታየውን ነገር ደስ አይለኝም። ያው ስትመጣ ጠብቀን እናስተናግዳታለን ብለን ነው። እስከምትመጣ ድረስ እንጠብቅ ብለን ነው። ከመጣችም ተወዲሁ ልንገርህ ቡራዬ፣ እኔ በመላሴ ቅልጥም ቅልጥማን ብዬ ነው መመልሳት። ይኸው እኔ ቃል ገብቼልሃለሁኝ፣ ከሀይሚ ውጭ ከማንም ጋር እንዳትመጣ አደራ፣ አደራ፣ ልጃችን፣ አደራ፣ አደራ። ሀይሚዬ ደግሞ ልእልቷ፣ ስጦተውን መልሽ፣ ለዳኒ ለዳኒ ጉቶ ስጦተውን መልሽ፣ አያስፈልገኝም። እኔ ከአንተ ስጦታ አልፈልግም። ለሶሲ ክብር ስጥ በው እንዴ ምን ሆኖ ነው ይሄ? ስምሽል ሊያጠፋ ነው ይሄ ስምሽል ጥፍጥፍት ሊያደርግ ነው እንጂ ሌላ ላንቺ አስቦ አይደለም። ይሄ ስጦታ ከፈለገ ለምን መኪና ገዝቶ አይሰጥሽም? የለውማ ማፈስ ብቻ። ሰው ውድ ስጦታ የሚሰጠው ዳይመንድ ነው ዳይመንድ። የተለያዩ ውድ ስጦቶች አሉ። ዳይመንድ አሁን አልማዝ ነው የሚባለው። በጣም ውድ ስጦታ ነው። ሶ የአንገት ብር ሰጥቶ ውድ ስጦታ ቱሩና አፋ ለማንኛውም፣ አይ እኔ በነገራችን ላይ ውዶቼ ሀይሚየንም ብሩየንም በጣም ነው መወዳቸው በእያሉበት እግዚአብሔር ይጠብቅልን ማለት ፈልገው አን ሰሌማና